በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ስምንት በዚህች ዕለት የእንዴናው መኮንን ቅዱስ አርያኖስ በሰማዕትነት አረፈም። ይህም እንዲህ ነው። የከበሩ ፊልሞንና አብላኒዎስ በእርሱ እጅ በሰማዕትነት ከሞቱ በኋላ እርሱም በስቃይ ውስጥ ሳለ ከአማንያን አንዱ ከቅዱሳን ከደማቸው ወስደህ አይንህን ብትቀባ በዳንክ ነበር አለው። ያን ጊዜም ከደማቸው ወስዶ አይኑን ቀባ። ወዲያውንም ድኖ ፈጥኖ አየ። ከዚያም በኋላ በቅዱሳኑ ላይ ባደረገው ክፉ ሥራ ሁሉ በድንቁርናውም ምሕረት የሌለው ሥቃይ ስላሰቃያቸው ታላቅ ጸጸት ተጸጽቶ አዘነ። ተነስቶም ጣዖታቱን ሰበረ በክብር ባለቤት በጌታችን እና በአምላካችን በመድኃኒታችን በኢየሱስ ክርስቶስም ማምኖ ምዕመናንን ማሰቃየቱንም ተወ። ዲዮቅልጥያኖስም ወሬውን በሰማ ጊዜ ጭፍሮቹን ልኮ ወደ እርሱ አስመጣው። በምን ምክንያት አማልክትን ማምለክ እንዴት እንዴትም እንደተወ ጠየቀው። እርሱም በቅዱሳን ሰማዕታት እጅ እግዚአብሔር የሚሠራቸውን አስደናቂዎች ታምራት ሊነግረው ጀመረ ህዋሳታቸውን እንዴት እንደሚቆራርጧቸው በየአይነቱም በሆነ ስቃይም ሲያሰቃዩአቸው ያለምንም ጉዳት ጤነኞቹ ነው ተመልሰው እንደሚነሱም አስረዳው። ዲዮቅልጥያኖስም የታምራትን ነገር ስለነገረው ተቆጣ። ጽኑ የሆነ ስቃይም እንዲያሰቃዩት ታዘዘ። ሁለተኛም ከጉድጓድ እንዲጨምሩትና እስከሚሞትም የጉድጓዱን አፍ እንዲዘጉ አዘዘ። እንዲሁም አደረጉበት። የክብረ ባለቤት ጌታችን እና አምላካችን መድኃኒታችን ኢየሱስ ክርስቶስ መልአኩን ልኮ ከጉድጓዱ አውጥቶ በንጉሥ ዲዮቅልጥያኖስ መኝታ ላይ አቆመው። ንጉሱም በነቃ ጊዜ አይቶ ደነገጠ፣ ፈራም። ማን ናንተ? አለው። እርሱም እኔ የእንዴናው ገዢ አርያኖስ ነኝ ብሎ መለሰለት። ንጉሱም ደንግጦ እየተንቀጠቀጠ በማቅ ጠቅልለው ከባህር እንዲያሰጥሙ ታዘዘም። በባህሩም ውስጥ ነፍሱን በጌታችን እጅ ሰጠ። እንዲህም ሆነ፣ ቅዱስ አርያኖስ ዘመዶቹንና አገልጋዮቹን ሲሰናበታቸው እንዲህ ብሎ ነገራቸው። ለስጋዬ እርሱ እንደሚያስብና ወደ አገሬ ወደ እንዴናውም እንደሚመልሰው በሌሊት ራእይ እግዚአብሔር አስረድቶኛልና እናንተም በእስክንድርያ ወደብ ስጋዬን ጠብቁ አላቸው። ባሰጠሙትም ጊዜ ጌታችን አሳ አንበሪን አዘዘ። አንበሬውም ተሸክሞ ወስዶ በእስክንድሪያ ወደ አውጥቶ በየብስ ላይ አኖረው። አሽከሮቹም ከዚያ እየጠበቁት ነበር። ወደ አገሩም ወደ እንዴናው አድርሰው ከቅዱሳን ሰማዕታት ከፊልሞንና ከአብላኒዎስ ከስጋቸውም ጋር በአንድነት አኖሩት። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለአርያኖስ አማልክቲሁ አዲጎ ዘተለወ ፍጹም ለእግዚአብሔር እጎ ዲዮቅልጥያኖስ ምዑቅ ቢፃ አራዊት በተዛውጎ ምድኅረ ደፈኖ አፈግብ መሪጎ መልእልተ ምስካቡ ንጹሕ ተረክበ አሪጎ። በዚህች ዕለት ደግሞ በአስቆሮቱ ይሁዳ ፈንታ የተሾመ ከአስራ ሁለቱ ሐዋርያት የአንዱ ሐዋርያ የማትያስ የረፍቱ መታሰቢያ ነው። ይህም ሰውን ወደሚበሉ ሰዎች አገር ወንጌልን ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው አይኖቹን አውልቀው አሰሩት። ምግባቸው የመጻተኛ ሰው በድን ስለሆነ ልማዳቸውም እንዲህ ነው፤ መጻተኛ ሰው ሲይዙ አይኖቹን አውልቀው በእስር ቤት ያኖሩታል። የያዙበትንም ቀን ይጽፋሉ። ሰላሳ ቀንም እስቲፈጸም ሳር ያበሉታል። ከዚያ በኋላም አውጥተው አርደው ይበሉታል። ሐዋርያው ቅዱስ ማትያስም ታስሮ ሳለ ሰላሳው ቀን ሳይፈጸም በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ትእዛዝ ሐዋርያው እንድርያስ ወደ እርሱ ደረሰ። የአገሩ ሰዎች የሚሠሩትን ክፉ ሥራም አይቶ አደነቀ፣ እጅግም አዘነ። እስረኞችንም ሁሉ አውጥቶ የአገር ሰዎች ወደማያገኟቸው ቦታ አኖራቸው። እነርሱ ግን ሁለቱ ሐዋርያት እንድርያስና ማቴያስ ተገለጡላቸው። የአገሩም ሰዎች ያዟቸው፣ በአንገታቸውም ገመድ አስገብተው እስከ ሦስት ቀን በአገሩ ጥጋ ጥግ ወተቷቸው። ሐዋርያት ስለዚህች አገር ሰዎች ስለ ድህነታቸው ወደ እግዚአብሔር ጸለዩ። ያን ጊዜም ከወህኒ ቤቱ ምሰሶው ስር ውሃን አፈለቁ። ውሃውም ከፍ ከፍ ብሎ በሀገር ውስጥ እስከሚያጥለቀልቅና ወደ ሰዎች አንገትም እስከደረሰ እየበዛ ሄደ። በተጨነቁና የሕይወታቸውንም ተስፋ በቆረጡ ጊዜ ወደ ሐዋርያት መጡ። በፊታቸውም ኃጢአታቸውን እየተናዘዙ አለቀሱ። ሐዋርያትም በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ እናንተም ትድናላችሁ አሏቸው። እሊያ ሁሉም በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። ሐዋርያትም አስተማሯቸው፣ ገሰጿቸውም፤ የአንድነትን የሦስትነትን የመድኃኒታችን ሰው የመሆኑን ምስጢር ገለጡላቸው። ደግሞም ይህን የአራዊት ጠባይ ጌታችን ከእነርሱ ያርቅ ዘንድ ጸለዩላቸው። ከዚህ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ያ የአውሬ ጠባይ ከእርሳቸው ከርሳቸው ርቆ ሰው የሚገባውን ሰው የሚገባውን የሚመገቡ የዋሆች ቅኖች ሆኑ። ኤጲስ ቆጶሳትን፣ ቀሳውስትን እና ዲያቆናትንም ሾሙላቸው። በቀናች ሃይማኖትም እያጸኗቸውና እያሰማሯቸው ሰላሳ ቀኖች ያህል ከእርሳቸው ጋር ኖሩ። ከዚያም ወጥተው ሄዱ። የሀገር ሰዎች ግን በሌላ ጊዜ ወደ እነርሱ እንደሚመለሱላቸው ሐዋርያትን ለመኗቸው። ሐዋርያው ቅዱስ ማትያስ ግን ወደ ደማስቆ ከተማ ገብቶ በክብሩ ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ሰበከ። የአገርም ሰዎች ይዘው በብረት አልጋ ላይ አሰኝተው በበታችሁ ስድስት ቀን ስድስት ሌሊት እሳት አነደዱ። ሊያዩትም ወደ እርሱ በመጡ ጊዜ ፊቱን እንደ ፀሐይ ሲያበራ አገኙት። ስጋውንም ሆነ የራስ ጠጉሩን ወይም ልብሶቹንም ምንም ምን እሳት አልነካውም ነበር። እጅግም አደነቁ። አሁንም ዳግመኛ 24 ቀን እስኪፈጸም ድረስ ሐዋርያው ቅዱስ ማትያስ በተኛበት በዚያ የብረት አልጋ በታች እሳትን አነደዱ። ከዚህም በኋላ ከእሳቱ ባወጡት ጊዜ ያለምንም ጉዳት ጤነኛ ሆኖ አገኙት። እጅግም አደነቁ። በክብር ባለቤት በጌታችን እና በአምላካችን በመድኃኒታችን በኢየሱስ ክርስቶስም ማመኑ፣ እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካህናትም ሾመላቸው። በቀናች ሃይማኖትም እያጸናቸው ከእርሳቸው ጋር ኖረ። ከዚያም ተነስቶ ስሟ ፊላውን ወደሚባል ከአይሁድ አገሮች ወደ አንዲቱ ሄደ። በዚያም በጎ እረፍትን አረፈ። ሥጋውንም በመልካም ቦታ አኖሩ። ከስጋውም በሽተኞችን በመፈወስ ታላላቅ የሚያስደንቁ ተአምራት ተገለጡ። ልዩ የሆነች በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለማትያስ ዘታሃር ወተፈቅረ እየንተ ይሁዳ አይቶ የለቁ ምስላ ሃርያ ትቡረ ከዊኖ ማትያስ በላይለኮያን ሄረ ስጋ ወልዳ አምላክ ሴሰዮሙ ወደሞ ክቡረ ተውላ ጠሴሰ ወሎቱ ከመላህም ሳይረ በዚህችም ቀን ደግሞ በክርስቲያን ለተሾሙ በዚህችም ቀን ደግሞ በእስክንድሪያ ለተሾሙ አባቶች ሊቃነ ጳጳሳት አስራ አንደኛ የሆነ የእስክንድሪያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ዮልዮስ አረፈ። ይህም አባት አስቀድሞ በእስክንድሪያ ቄስ ሆኖ ነበር። እሱም ባለበት ዘመን በግብፅ አገር እንደደረሱ ያለ የሌላ አዋቂ ብለ የሆነ ምሁር ነበር። የክብር ባለቤት በሆነ በእግዚአብሔርም ፈቃድ በእስክንድሪያ አገር ሊቀጵጵስና ተሾመ። ብዙዎች ድርሳናትንና ተግሳጻትንም ደረሰ። የሾሙቱም ዘመን የሹመቱም ዘመን ሰላም የሰፈነበት ኖረ። በቀናች ሃይማኖትም ይጸኑ ዘንድ ሕግና ስርዓትንም ሁሉ እንዲጠብቁ ሕዝቡን ሁልጊዜ ይመክራቸውና ያስተማራቸዋል። በወንጌላዊ ቅዱስ ማርቆስ ወንበር አስር ዓመት ከኖረ በኋላም በሰላም በፍቅር አረፈ። በረከቱም ከእኛ ጋር ትኖር፣ ሕዝበ ክርስቲያኑንም ሁሉ በቸርነቱ ይጠብቅልን ለዘላለሙ አሜን። ሰላም ለዮልዮስ ሊቀ ጳጳሳት ክቡር በእስክንድሪያ አባይ አገር በሃይማኖት አይረፈ ወበሰናይ ምግባር እምድህረ ነበረ ዲበ ዛሪያ መንበር ሰው በተፈጸመ አሎቱ አመታት አስር አንድ አምላክ በሆነ በአበወልድ በመንፈስ ቅዱስም። መጋቢት ዘጠኝ በዚች ቀን የከበሩ እንድሪያኖስና ሚስቱ አውሳቢዎስና አርማ፣ ሌሎችም አርባ ሰዎችም በሰማይትነት አረፉም። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት ጻድቃን፣ ሰማታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል ከምትሆን ከመቤታችን ከቅዱሰ ቅዱሳን ከድንግል ማርያም ረዴትና በረከቷ በአገራችን በኢትዮጵያ በሕዝብ ክርስቲያኑ ሁሉ ላይ ለዘላለሟ አድሮ ይኑር አሜን። ዘአቅረብኩማ ዕሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ኩበ ምላቡ ሁላን ዘተርፈ